ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩም ወደ ተመደቡባቸው አካባቢዎች በመሄድ ሙያው በሚፈቅደው መርህ ሕዝባቸውን በታማኝነት ለማገልገል ዝግጁ መሆናቸውን የፖሊስ አባላት ተናገሩ። የአማራ ክልል ፖሊስ ኮሚሽን ለ33ኛ ዙሪያ ያሰለጠናቸው ምልምል የፖሊስ አባላት ጎንደር ከተማ ሲገቡ አቀባበል ተደርጎላቸዋል። ምልምል የፖሊስ አባላት ከማህበረሰቡ ጋር በመሆን አሁን ላይ ያለውን ሰላም ለማጽናት የድርሻቸውን እንዲወጡ የማዕከላዊ ጎንደር ዞን አስተዳደር ጠይቋል። ዝርዝሩን ዳንኤል ወርቄ ያቀርበዋል። የአማራ ክልል ፖሊስ ኮሚሽን ያሰለጠናቸው 33ኛ ዙር ምልምል የፖሊስ አባላት ጎንደር ከተማ ሲገቡ አቀባበል ተደርጎላቸዋል። ለምልምል የፖሊስ አባላቱ እንኳን ደህና መጣችሁ መልእክት ያስተላለፉት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሪ፣ አሁን ላይ ያለውን ሰላም ለማጽናት ምልምል የፖሊስ አባላቱ ከህብረተሰቡ ጋር በመሆን የድርሻቸውን ሊወጡ እንደሚገባ አስረድተዋል። ልማትን ማስቀጠል እጅግ በጣም ወሳኝ ነው ማለት ነው። ለምን እየተዋጋን መመገብ አለብን፣ ግድ ልማት ማየት አለብን። በጸጥታው ዘርፍም አሁን ጎንደር ከተማ ላይ አንጻራዊ ሰላም ማረጋገጥ የተቻለበት ሁኔታ ነው ያለው። እስካሁን ካሉት ኃይሎች ጋር ተቀላቅላችሁ እናንተም የድርሻችሁን እንድትወጡ አደራ ማለት ነው የምፈልገው በድጋሜ እንኳን ደህና መጣችሁ። መልካም የስራ ጊዜ ይሁንላችሁ። ህብረተሰቡ የልማት ስራዎች ላይ እንዲያተኩር ሰላምን ማረጋገጥ ያስፈልጋል ሲሉ የማዕከላዊ ጎንደር ዞን ፖሊስ መምሪያ ኃላፊ ኮማንደር አንተነ ቴዎድሮስ ተናግረዋል። አልፎ አልፎ የሚታዩ የእገታ ስራዎችን፣ የተለያዩ ነገሮችን ከማስቀረት አኳያ ትልቅ ሚና ይኖራቸዋል። ወንጀልን የመቀነስ ስራዎችም በትልቅ ሚና ይወሰዳል። አሁን ባለንበት ደረጃ ውስጥ ከነበረን ቁጥር የተወሰነ ቁጥር ስንጨምር ለማህበረሰቡ የአገልግሎት አሰጣጣችን ተደራሽነታችን እየሰፋ ሲሄድ ወንጀልን እየቀነስነ ሰላምን ከማስፈን አኳያ ጥሩ ስራዎችን እንሰራለን ብለን እንጠብቃለን። የፖሊስ አባላቱ የከተማዋን ሰላም ለመጠበቅና ሰላምን ለማጽናት የሚኖራቸው ሚና የጎላነው ያሉት ደግሞ የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየለኝ ታክሎ ናቸው ለከተማችን ማህበረሰብ የወንጀል ማከላከል አጠቃላይ የጸጥታ ስራውን በተገቢ መንገድ ስራቸውን ኃላፊነታቸውን እንዲወጡ የበለጠ እነዚህ አዲስ ፖሊሶች ደግሞ ስራቸውን በተነሳሽነት በወኔ አዲስ እንደመሆናቸው መጠን የሚሰሩበት ሁኔታ ይፈጠራል። በዚህ መንገድ ነው አቀባበል እያደረግን ያለን። በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተንቀሳቅሰው የተመለከቱት የፖሊስ አባላቱ የልማት ስራዎቹ ማህበረሰቡን ተጠቃሚ ያደረጉ መሆናቸውን በማንሳት ወደ ተመደቡባቸው አካባቢዎች ሲሄዱ ሙያው በሚፈቅደው መርህ መሰረት ህዝባቸው ለማገልገል መዘጋጀታቸውን የተናገሩት ምን ምን ፖሊስና ቶማሪ ይባላሉ። ለወደፊቱ ህዝብ ለማገልገልም በቁርጠኝነትና በታማኝነት ሰራለው። በጉብኝቱ ደግሞ ፋሲለደስን አይቻል አቅም ነበረ። በጣም ነው ደስ የሚለኝ እኔ የተሰማኝ ስሜት በጣም ነው ደስ ያለኝ። እዚህ በመምጣት ሲጀምር ጎንደር ላይ በመመደብ በራሱ ደስ ናለኝ። ኮንስታብል አስማሙ ጌት እባላለሁ። እኔ እንኳን ማቃት በቲቪ ምናምን ነበር አይቸውም ማቀው ቅርሶች የነበሩትን ታድሰው እንደገና እንደዚህ በማየቴ በጣም ደስተኛ ሆኛለሁ። በገባው ቃል መሰረት ህዝቤን ለማገልገል በቁርጠኝነት ተነስቻለሁ። በቀጣይ ሰላምን ለማረጋገጥ በሚሰራው ስራ የዞኑ አስተዳደር ለጸጥታ መዋቅሩ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑ ተመላክቷል። ለመጪው የመኸር እርሻ የሚውል የአፈር ማዳበሪያ በወቅቱ ለአርሶ አደሮች ለማድረስ እየሰራ መሆኑን የማዕከላዊ ጎንደር ዞን አስተዳደር አስታወቀም። የዞኑ ሰላምና ጸጥታ መምሪያ በጸጥታ ችግር ምክንያት የልማት ስራዎች እንዳይቆሙ ሰላምን ለማረጋገጥ እሰራለሁ ብሏል። መሰረት ባየ በዝርዝር ተመልክተዋለች። የማዕከላዊ ጎንደር ዞን ለ2017/18 የምርት ዘመን ለመኸር እርሻ የሚውል የአፈር ማዳበሪያ በወቅቱ ተደራሽ ለማድረግ እየሰራ ይገኛል። በዞኑ ከ620 ኩንታል በላይ የአፈር ማዳበሪያ ተገዝቶ እየተጓጓዘ ነው ያሉት የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ንጉሴ ማለደ፣ ይህ ዜና እስከ ተጠናቀረበት ጊዜ ድረስ 27.6 በመቶ የሚሆነው የአፈር ማዳበሪያ ወደ ዞኑ መግባቱን ገልጸው በዞኑ ባሉ የወረዳ ከተሞች ማዕከል ላይ የአፈር ማዳበሪያው እንዲደርስ ተደርጓል ብለዋል። 71 ሺ ኩንታል በላይ የሚሆን የአፈር ማዳበሪያ እስካሁን ባለው ደረጃ ላይ ዳፕና ዩሪያ ወደ ዩኒየኖቹ ገብቷል ማለት ነው። ወደ ወረዳውም እያስገባንና ያለነው ከዚህ በፊት በእያንዳንዱ መሰረታዊ ህብረት ስራ ማህበር ነበር የሚገባ የነበረው። አሁን ባለው ወቅታዊ የጸጥታ ሁኔታ በከተሞች ማዕከል ብቻ የአፈር ማዳበሪያዎቹ እንዲገቡ አድርገን እስካሁን ባለው ደረጃ ላይ ወደ 146 ሺህ ኩንታል ማዳበሪያ ወደ መሰረታዊ ህብረት ስራ ማህበር አድርሰናል ማለት ነው። ከ126750 ኩንታል በላይ የሚሆኑ አርሶ አደሮች ደርሷል ማለት ነው። ወደ ዞኑ የደረሰው የአፈር ማዳበሪያ በሁሉም ወረዳዎች ተደራሽ መሆን እንዲችል ጥረት እየተደረገ ቢሆንም በጸጥታ ችግር የምስራቅ በለሳ ወረዳና የኪንፋዝ በገላ ወረዳ የማዳበሪያ ግብአት አልደረሳቸውም። ላብነት በወረዳው ከ37 ሺህ ሄክታር በላይ የእርሻ መሬት እንዳለ የገለጹት የምስራቅ በለሳ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ድሉ አለባቸው እስካሁን ወደ ወረዳው የደረሰ የአፈር ማዳበሪያ አለመኖሩን በመግለጽ ተደራሽ እንዲሆንም ጠይቀዋል። ዚ የዘገየ የመጣበት ሁኔታ ስላለ ትንሽ አርሶ አደሩም የምደናገጥ ያለ ማዳበሪያ ምንም አይነት ምርት ስለማይገኝ በአካባቢው አሁንም አርሶ አደሩ የሚጠይቀውን ጥያቄ ብቻ ሳይሆን እኛም ስለምናውቅ በተደጋጋሚ እየጠየቅን ነው። አሁንም በዚህ አጋጣሚ አሁንም መለከተውን አካል እንዲያደርስልን መጠየቅ እንፈልጋለን። የወረዳው አርሶ አደሮች የአፈር ማዳበሪያ በወቅቱ ተደራሽ ካልሆነ ለከፋ ችግር እንጋለጣለን በሚል ስጋት ውስጥ ገብተዋል ያሉት ደግሞ የኪንፋዝ በገላ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ አቶ ባዩልኝ አያነው ናቸው። በዞን ደረጃ ድልድል ተሰርቶልና ወደ ኪንፋዝ ግን ያው የወረደበትና የመጣበት አጋጣሚ የለም። ወደ ወረዳችን እንደ ሌሎች ወረዳዎች በእጀባ መልክ እንዲመጣልን ብንጠይቅም እስካሁን ድረስ የተገኘ መፍትሄ የለም። እሷ አደሩና በተጠቃሚዎች አመለካከትና አካሄድ ተስፋ መቆረጥ ስሜቶችም የሚሰማቸው አርሶአደሮች አሉ። በዞኑ ያለውን የጸጥታ ችግር በመፍታት የልማት ስራዎች እንዲከናወኑ ዘርፈ ብዙ ተግባራት እየተከናወኑ መሆኑን የገለጹት የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አንተነ ታደሰ ለአርሶአደሩ የሚያስፈልጉ ግብአቶች በወቅቱ ተደራሽ እንዲሆኑ ለማድረግ ጥረት እየተደረገ ነው ሲሉ አስገንዝበዋል። ከግብርና መምሪያ ጋር እየተነጋገርን ፕሮግራም እያመቻቸን ከድመ መከላከልና ከመከላከል ጋር እየተነጋገርን በወቅቱ እንዲደርስ እያደረግን ነው። ነገር ግን በተለይ ወደ ጭልጋ ደንብ ያለ ፈጣ ቁሳ ብዙ ማዳበሪያ ሄዷል። አሁን ኪንፋዝ እና በለሳ ልክ ነው ይቀራል። ኪንፋዝ በመሰረቱ አልሄድም፣ ነገር ግን ይመቻችና ያው ይሄዳል። የግድ ነው። በሁሉም ይደርሳል። የማዳበሪያ ግብአት ባልተደረሰባቸው አካባቢዎች ተደራሽ ለመሆን የዞኑ ግብርና መምሪያ ከፀጥታ ኃይሉ ጋር በቅንጅት እየሰራ ስለመሆኑም አቶ ንጉሴ አስታውቀዋል። እነዚህ ሁለት ወረዳዎች ላይ በአመቱ ይቀርብላቸዋል ብለን ከባለፈው አመትም በዚህ አመት እቅዱ የጸደቀላቸውን በሁለት እጀባ ማሳካት ስለምንችል ዩሪያውም ዳፑም የተመደበላቸው አለ። ከዚህ በፊት የእጀባውን የማመቻቸት ካልሆነ በስተቀር በዚህ አመት ምንም አይነት ስጋትም መኖር የለበትም። ማዕከላቸው ላይ እናደርሳለን። ሌሎችን ወረዳዎች ችግር በፈታነበት መንገድ እነዚህን የኪንፋዝ በገላንና የምስራቅ በለሳን የአፈር ማዳበሪያ አቅርቦት በተመለከተ በዚህ መንገድ መፍታት እንችላለን ማለት ነው። የጎንደር ንጋት ከፍተኛ ሰብል አምራቾች ግብይትና ግብአት ህብረት ስራ ማህበር በግብርና ምርቶች ላይ እሴትን ጨምሮ ለገበያ እያቀረበ ነው። ህብረት ስራ ማህበሩ እሴት ጨምሮ ምርቶችን ለገበያ ማቅረቡ ግብርናን ወደ ኢንዱስትሪ ለማሸጋገር ያለው ሚና ጉልህ መሆኑን የማዕከላዊ ጎንደር ዞን የህብረት ስራ ማህበራት ማስፋፊያ ጽሕፈት ቤት ገልጿል። ያየ ፈንቴ በዝርዝር ተመልክቶታል። የጎንደር ንጋት ከፍተኛ ሰብል አምራቾች ግብይትና ግብአት ህብረት ስራ ማህበር በ56 አምራች ገበሬዎች የተቋቋመ ሲሆን በግብርና ምርቶች ላይ እሴትን በመጨመር ለገበያ እያቀረበ ይገኛል። ማህበሩ በ2017 የምርት ዘመን ከ20ሺ ኩንታል በላይ የጥጥ ምርት ለመሰብሰብ አቅዶ ከ6ሺ ኩንታል በላይ የጥጥ ምርት በመሰብሰብ በምርቶች ላይ እሴትን ጨምሮ ለገበያ ለማቅረብ እየሰራ መሆኑን የማህበሩ ቦርድ ሰብሳቢ ወርቅ ነማሩ ተናግሯል። ጥሬ ጥጡን በየቦታው ከመሸጥ ወደ ማዳመጫ ገብቶ ፕሮሰሱ ነው። ጥጥ ፍሬው ዘይት ይሆናል ለከብት መኖ ይሆናል። በተለያየ መንገድ ደግሞ የተዳመጠው ሊንቱ ደግሞ ያው እንደሚታወቀው የተለያዩ ኢንዱስትሪዎች አሉ። ለነሱ ለኮምቦልቻ በተለያየ መንገድ አግሪመንት እየወሰዱ የሚመጡ ሰዎችን ወይም ደግሞ ድርጅቶችን ውል በመውሰድ ለነሱ ተደራሽ እንዲሆን የማድረግ ስራ እየሰራ ነው ያለን፣ ማለት ነው ማህበሩ በቋሚነት ለዘጠኝ ሰዎች የስራ ዕድል መፍጠሩን የነገሩን ደግሞ የማህበሩ ስራ አስኪያጅ ሊዲያ ዳምጤ ናቸው። እሴትን በመጨመር ከሶስት ሺህ በላይ የጥጥ ቦንዳ እና ወደ ሶስት ሺህ የሚጠጋ የጥጥ ፍሬ ምርትን ለገበያ ለማቅረብ እየተሰራ ነው ብለዋል። በቋሚነት ለዘጠኝ ሰዎች የስራ ዕድል ፈጥሯል። በጊዜያዊነት ግን ያው በየቀኑ ይቀያየራል። በቀን ቢያንስ ከሃያ አምስት ሰዎች በላይ የስራ እድል እንፈጥራለን ሀገርንም ክልላችንንም እንዲሁም በቃ ሁላችንም ማህበረሰቡን ተጠቃሚ በሚያደርግ መልኩ ከፍተኛ አስተዋጽኦ ለማድረግ ነው እየሰራ ነው ያለ ነው። በቦንዳ ታስረው የሚሄዱትን ወደ ሶስት ሺ ቦንዳ አካባቢዎች አስበናል። ከአንድ ኩንታል ላይ ሰላሳ ሰባት እስከ አርባ ያለው በጥፍጥሬ ደረጃ ይመጣል። ስለዚህ ሁለት ሺ እስከ ሶስት ሺ አካባቢ ይሆናል። ሱ ማህበሩ በኪራይ ቦታና ማሽን እየሰራ እንደሚገኝ የገለጹት አቶ ወርቅነ መንግስት የቦታና የብድር አገልግሎት እንዲያሟላ ጠይቀዋል። በክራይ ነው እንጂ የኛ የለንም። ስቲል እኛ የጠየቅ ነው የጥጥ ማዳመጫ በጎን የሰሊጥ ማዳ መዳመጫም ሌሎችንም ለምሳሌ የዘይት ፋብሪካዎች በጎን አድርገው ያው እሴት ጨምረው የምናገኛቸው ጥሬ እቃዎች ምርቶች ወዚሁ ስለሚገኙ በእኛ ዘንድ እነዚያን በተሻለ መንገድ ለማስኬድ ይህንን ጥያቄ አቅርባ ነው። ማህበሩ በግብርና ምርቶች ላይ እሴትን ጨምሮ ለገበያ ማቅረቡ ግብርናን ወደ ኢንዱስትሪ ለማሳደግ ያለው ሚና ጉልህ መሆኑን የማዕከላዊ ጎንደር ዞን የህብረት ስራ ማህበራት ማስፋፊያ ጽህፈት ቤት ኃላፊ ተስፋውን ተሰማ ተናግሯል። ዋነኛ ዓላማቸው እነዚህ የግብርና በመሰብሰብ እሴት በመጨመር ለሀገር ውስጥ ገበያና ለውጭ ገበያ ማቅረብና በዛው ሳለ የዶላር ምንዛሬ ወደ ሀገር ውስጥ ማስገባት ነው። ይሄ ተግባር የግብርና ክፍለ ኢኮኖሚውን ወደ ኢንዱስትሪ ለመቀየር የሚደረገው መዋቅራዊ ሽግግር ያፋጥናል። የእውቀት ሽግግርም ይኖራል። በአነስተኛ የእርሻ ባለሀብቶችና በእነዚህ በተደራጁ ከፍተኛ ምራሾ መካከል የእርሻ ባለሀብት እንቅስቃሴ ስራዎችን ዘመናዊነትን የማስተማር እድል ይፈጠራል። ማህበሩ ያጋጠመውን የቦታና የብድር ችግር ለመቅረፍ እየተሰራ መሆኑን ገልጸዋል። የቦታ ችግር ነበር፣ እሱ በከተማ አስተዳደሩ ተፈቷል። ግን በህብረስራ አዋጅ መሰረት በምደባ ያገኛሉ ነው የሚል አዋጃችንና ከሱ አንጻር በምደባ ማግኘታቸው እና ለማግኘታቸው ካልሆነ መስተቀር የቦታ ጥያቄ ተመልሷል። የመጋዘን አገልግሎት እንዲገነባላቸው በእነሱም በመንግስትም ድጋፍና በቂ አገልግሎት መሰረተ ልማት እንዲሟላ ከማድረግ አንጻር ጥያቄያችን አብረን እያቀረብን እንገኛለን። በማህበሩ የስራ እድል የተፈጠረላቸው አካላት በበኩላቸው በስራው ደስተኛ መሆናቸውን አንስተው ተጠቃሚ መሆናቸውን ገልጸዋል። የመማር ማስተማር ስራውን ለማስቀጠል ሁሉም ማህበረሰብ ድጋፍ እንዲያደርግ የምዕራብ ጎንደር ዞን ትምህርት መምሪያ ጠየቀም። በየደረጃው የሚገኙ አመራሮች በዞኑ የሚገኙ የትምህርት ተቋማትን የስራ እንቅስቃሴ ጎብኝተዋል። በገንዳ ውሃ ከተማ አስተዳደር የሚገኙ ትምህርት ቤቶችና በመተማ ወረዳ ኩመራፍጥጥ የተገነቡ የተፈናቃይ ትምህርት ቤቶች በአመራሮች ከተጎበኙት መካከል የሚጠቀሱ ናቸው። በዞኑ 171 አንደኛ ደረጃና 10 ሁለተኛ ደረጃ ትምህርት ቤቶች የመማር ማስተማሩን ስራ እያከናወኑ መሆናቸውን የዞኑ ትምህርት መምሪያ ኃላፊ አቶ ደሳለኛ አያና ገልጸዋል። የሰላም እጦት በትምህርት ስርዓቱ ላይ ተጽዕኖ እያደረሰ በመሆኑ ከችግሩ ለመውጣት ሁሉም ማህበረሰብ ድጋፍ እንዲያደርግ ጠይቀዋል። የአማራ ክልል ትራንስፖርትና ሎጂስቲክ ቢሮ ኃላፊ አቶ ዘውዱ ማለደ በገንዳዋ ከተማ በሚገኙ ትምህርት ቤቶች እየተከናወኑ ያሉ የልማት እንቅስቃሴዎች አበረታች መሆናቸውን ገልጸዋል። የትምህርት ተቋማትን በማጠናከር ተማሪዎችን ከወዲሁ ለፈተና ማዘጋጀት ወቅቱ የሚጠይቀው መሆኑን የአማራ ስራ አመራር አካዳሚ የህዝብ ግንኙነት ኃላፊ አቶ ጋሻው ገብሬ ተናግረዋል። የተሻለ የመማር ማስተማር ተሞክሮችን በመውሰድ በወረዳቸው ለመተግበር እንደሚሰሩ የተናገሩት በዞኑ የቋራ ወረዳ ምክር ቤት አፈ ጉባኤ ኑር ሁሴን መሐመድ ናቸው። በመስክ ምልከታው የክልል ከፍተኛ የስራ ኃላፊዎች፣ የዞን የወረዳና የከተማ አስተዳደር አመራሮች እንዲሁም ሌሎች የትምህርት ባለድርሻ አካላት ተሳትፈዋል። መረጃውን ያደረሰን የምዕራብ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀ ነው ዜና ይህንን ይመስል ነበር። ከዜናዎች ጋር ተስፋዬ አይጠገም ነበርኩ። ጤና ይስጥልን።